ይሄ ሀቅ ነው፣ እውነት ነው፣ ውሸት አይደለም። ግን እንደዚህ አይነት ሰዎች ማለት ነው ከራት ውየአር አይደለም የሙሸት ነው እንትን ነው እኔ ልጅ ነው የነበረው ገባሽ። እኔ አቃታናምን ነገር ግን ሰ ልጅ ሱሱ በአማርኛ አይደለም የምትይኝ የጉራን ፕሮፋይል ብቻ እ እኔ ጥሩ ታውቃታለሁ እኮ ለምን በምን እንደውም ያወኳት ሰውም በፊት እንትና ቤት በቃ ሰምቡ ቤት ገብታ አውጥታ ምናምን ብሩኬን ብዙ ጊዜ ትናገራላችሁ ምናምን ብላ ከዛ እኔ ደግሞ ሱሱ ሰምቡ ቤት ቤት ተከብቶ ብሩኬን ተናገራችሁ ብቲ የሚሰማሽ ሰው ሊኖር አይችልም። በጭራሽ አይደረግም። እዛ ቶ የሚናገር ሰው የለም። አብዛኛ ጊዜ አንድ ነገር አለ። ምን አለ መሰላች? መጥፎ ነገር ሰሩ ማለት ብሩኬ ይጠየቃል ማለት አይደለም። ነገር የለም ልክ ነው። ምን አሁን ከባለ ከሚል አካውንት ጀምሮ ማለት ነው። የተነሳ ክፍተት ለልጆቹ ቻና ጥሩ አይደለም።

እሷ ንሰው ሲጀመር እኮ ማለት ነው። እነሱ እየተከፋፈሉ እየተከፋፈሉ ልጆቹ ቻናላቸው እየሞተ ነው። ለምን እንከፋፈላለን? ታደነቅን ሁለታቸውን ማድነቅ አደነቅ እሷ ልጅ ስሚኝአንድ ሰው አንድ ሰው እንትን ምንድን የተስማማ ምግብ ነው የሚበላት አሁን ለምሳሌ በጣም እወዳታለሁ ብሩኬን፣ አልጠላውም ግን ሀይሚን በጣም ነው የምወደው ካልኩብኝ ለምሳሌ ለምን ሀይሜ ለምን አልወደድሽም? ይክልም፣ ለምን አልወደድሽም? ስራ ሀይሜን ዝቅ የሚያደርግ ስራ፣ ሀይሜን የሚያሳድቅ ስራ ከሰራች ማንም ማቃወም ግዴታ ነው። ዝቅ የሚያደርግ መቃወም ሲባል ኬት ነው የሚቃወመው? ኮመንት ላይ ነው ያልሆነ ያልሆነ ነገር ምንጽፈው? ወይስ ቲክቶክ ላይ ነው? እንዴት ነው? ወይስ በውስጥ መስመር ነው? ይህንን ነገር እንድታቆም መናገር ነው። ይህንን ነገር እንድታቆም መናገር ስንፈልግ ደግሞ በውስጥ መስመር ራሷን ማናገር ነው እንጂ በዚህ በሚዲያ ላይ መትን በተናገር መቆጠር ሌላ ሌላ፣ ተደማመጡና አብሮ ማለት ነች ያት አለው ማለት ከዚህ በፊት አትቁረጭ አልኳት መጀመሪያ ጊዜ በውስጥ ፎሎ መልሳ ላይ ለምንድነው የቆረጠችው? ምናምስል እኔ ብቻውን አለበት። ከዛ ደግሞ ቁረጭ አታስደብሪኝ ስትል በውስጥ ማለት ነው። ከብሩ ለይቶ ሀይሚን የቆረጡትን ማአት ነው ሼር ያደረገችልኝ። ምንም አላልኳት። አረ ሰሊማዬ ማርያምን፣ ስለሱ ስለሱ እሷን ነገር ተያት መቤቴን እኔ እሷ ትናንትና ከእኛ ሄደ። እነዚህማ ማንም ቢቆርጥ ማለት ነው ማንም ማንም ቢቆርጥ አንድ አመት ሙሉ አንድ ግሩፕ ላይ አንድ ቀን ማንም ማንም ቢቆርጥ በጭራሽ እሷ የማታረገው ነገር ነው ማረግም የለባትም ለያይታ ማረግ የለባትም ከምን ተነስታ እንደሆነ እሷ መጠየቅ አልፈለኩም ትቻታለሁ በውስጥም ማለት ነው ግን እኔ ጠይቅያታለሁ ለምንድን ነው እንደዚህ የሚታረግ ሀይሚን የሚያቋ ነገር አላደረኩም ሀይሚን የሚያሰድብ ነገር አላደረኩም ምንም እኔ ብሩክሌን ብቻውን ካለበት ነው እንጂ ምቀርጦ ከሀይሚ ነጥ ፎቶ በተነስከበት ቦታ እኔ ነጥ አልፖስትኩም። ግን እኔን ብቻውን በቆመበት ቆርጬ ፖስቻለሁ። ግን ሀይሚን መዘግዘግ ሀይሚን መሳደብ የሚሉት ነገር ላይ እኔ የለሁበትም። ለምንድ ነው እኔን የሚጨምሩኝ? አለች ወላሂ በስኪ አልኳት። ወላሂ አለች ከዳስ ወላሂ ካለች እኔ አምናለሁ። እኔ ሙስሊም ነው። በቃ አንድ ሰው ወላሂ ካለ እሷ ማለት ነው እራሷን እንደበቃ እኮ ወላሂ ብላ እምላለች። ስልኩ ትሬን ቦስት እኔ በዋትሳፕ አወራታለሁ ካሁን ቦስት ለምን ጉሩብ ላይ አንድ ጋር ስለነበር ነው ማለት ነው። ግን በቲክቶክ መታ እየጻፈችልኝ ቃል እኔ ታይምን ያዘለቀበት ቦታ የለም። የትም ቦታ እሷን የሚያሰደቁበት ቦታ የለም። እሺ በቃ እኔ በዛን ሰዓት ሲጀመር ማይ ብሮናት እያሉ እየሰደቋ ስለነበረ ማይ ብሮን ወጥታ እራሷን እንድትናገር ላይ ፈለኩት። እሺ እና ላይቭ ላይ እኔ ማይብሮ አይደለሁም እኔ ሌላ ሰው ነኝ በቃ እኔ ሲጀምር ኮሜንት አዛሬ ናት ብዬ አላሰብኩም ብዬ በውስጥ ሳወራት አይ ገስት ላይ መግባት አልችልም ወላሂ ገስት ላይ መግባት አልችልም ማለት እሺ ብዬ ቁጥሬ ላፉላል በጣም እኔ በጣም ነው የገረመኝ። በጣም ማለት ነው። ለምን አንድ አመት አብረነን ግሩፕ ላይ አብረነን ሩኬን ሀይሚን እንወዳለን እየተባባሉ ሁላችንም አንድ ጋና ነን። አብሮ ነው ሸርም የሚደረግ። እዛኛው ቤቷ አብዝገ ቢያውቅ ሩኬን ሀይሚ ነው ማን እና ማን ናቸው ፋሚሊ የሆኑትኝ አይደለም። እኔ ኮሜንት አዛቢዋ አውቃታለሁ። አንቺ ከድሮውም ታውቂያታለሽ። አ በፊት ምንድነው ያልሽው ቃል አልሰማውሽም ወላሄ ብላ አልዋሻችም የምትዩ ነገር በጣም ውሸት ነው። ወላሄ ብላ በጣም ነው ዋሻቸው። አንደኛ ገዝታ ያስገባኝ ማለች ወደው ደግሞ በረከት ቤቷን ስከፍትላ ገባች። በሌላ ጊዜ ደግሞ ራሷን ደበቀች መጣዛ አይሜንን ብሩኬንም ትወደው ነበር እኮ። ለምን ተቀየረች እኮ ለምን ተቀየረች? ያ ነው ለኔ ጥያቄ የሆነብኝ። አሁን እነሱ እየተነጋገሩ አዲስ አዲስ አካውንት እየፈፋት በጣም ይወጡ ልጆች አሉ። ቡራን ግን እነሱ

እኔ እኮ ማለት ነው በረከት ቤት ሸራ አርገውልኝ በጣም ስራ ጊዜ ነበርኩኝ። አታሳስሽ ይባል ኮሜንት እንደዛ ቃል ካልሆነ እኔ ብ በዋሳፕ ነው ሶስት አራት ሪከርድ ልክሻሉ። አቤት መደበቅ የለብኝም ነበር። አይደለም። እኔ ማለት ነው ወላሂ ስላለች፣ እኔ አንድ ጊዜ ሰው ወላይ ካለ ማለት ነው ተመልስ ስታስታለባል አመኛ በኋላ ማለት ነው፣ ግን ባለፈው ድምፁዋ ማለት ነው መስሎኛል። ግን ከዚህ በፊት የማውቀው ማለት ነው ቀጭን ስለሆነ ማይ ማናት ኮመንት ከዚህ በፊት አውቃታለሁ። ሰሚራ ቤት ማለት ነው በጣም እንትን ናት፣ አውቃታለሁ ምንም ደስ አይልም እና ከቻላችሁ ማለት ነው። ቻናላችሁን ይሽራሉ። እኔ ሌላ ሰው መስሎ ነበር። እሷ ከሆነች ከዚህ በፊት እሷ ስለምትከራከር የራሷ ኬዝ አላት ይሆናል። በቃ ሙሩቂን የመረጠችበት እሷ የራሴ ምክንያት አለኝ ብላለች። ይኸውልሽ ቃል ማንንም የማንንም ኬዝ ኑሮው ኬዝ ካለው በዛው በራሱ በውስጡ ይጨርስ፣ ግን እዚህ መጥቶ እኔ ታይም ይወዳለው እኔ ብሩክ ይወዳለው እያሉ የእውነት ወደዱ ብሎ ሌሎቹን አይበጠብጡም። የእውነት ታይምን የሚወዳት ሰው እርግጠኛ ነኝ መጥቶ ይኸውልሽ ቃል፣ ይኸውልሽ፣ አዳምጪኝ አንዴ የምት የምር የምር ሃይሚን የእውነት የሚወዳት ሰው ብሩኬን የሚጠላ የለም። ለምን አንድ የምትወጂው ሰው የሚወደውን ሰው ትወጂለታለች። ሁሉ ነገሩን ነው የምትወጂው፣ የምትወጂውን ሰው ማለት ነው። እኔ ለምሳሌ ቃል አንቺን የምወድሽ ነገር ከሆነ የምር የምወድሽ ነገር ከሆነ ለአንቺ እኔ የምሰጥሽ የምትወጂውን ነው እንጂ የምትጠይውን አይደለም። አይደለም፣ ሰላም አሁን እሷ ልጅ ከተራዳሁኝ ማለት ነው ከዚህ በፊት ከነቃሌ ካለች እሷ ከብሩኬም ከሃይሚል ጥላቻ የለባትም። እንደ ተረደዋት አሁን ላይ እሷ ከሆነች ማለት ነው እሷ ከኦዲየንስ ጋር ነው ችግር አለው። ጋንበስ ዳሚል ምናልባት አልባት እንደዛ ከሆነ ከኦዲየንስ ጋር ከሆነ ልጆቹ እኮ ለምንድን ነው ከኦዲየንስ ጋር ነገር ማለት ነው። ከኦዲየንስ ጋር ከግሩፕ ወጣለች። ግን ከግሩፕ ቢወጣችበት ምክንያት እዚህ የሚያደርሳት አይደለም።

እና አሁን እሷ ከሆነች ማለት ነው ወላ አለች ከኦዲየንስ ጋር ከሆነ የነሱን ስም ሳታነሳ የነሱን ፎቶ ፕሮፋይል ሳትሰቅል በራሷ ጊዜ ትፋገጥ ከኦዲየንስ ጋር። በቃ እነሱን ትተዋቸው፣ ሌላውን አትጠብጥባቸው። አይ በቃ አሁን እኔ ከውስጥ ሞክራለሁ በራሴ መንገድ። ቆይ እኔ ደንግጫለሁ፣ እውነት ደንግጫለሁ።

ሁሉም አላማው እንደዛ ነበር። ምን ይደረግ እና ምስታ አድርጎ እኔ ምን አገባኝ። እኔ ብሩኪ ሀይሜን ብትተዋት እኔ ሊያገባ ነው። እንደ ብሩኪ ተው፣ ግን አረ ተው ያስ ለአንድ ሰው የደስታ ምክንያቱ ባትሆንም የሐዘን ምክንያት አትሆን እና እዚህ ጋር የምንባቀሰው ነገር እዛ የነሱ ዋጋ ያስከፍላቸዋል። አይ ምንድን ነው ያለችው? ተጨነቅን እኮ ግራ ገባን እኮ ነው ያለችው። በራሳቸሁ ዝ ነው የምእ የምር ለእኔ ከሆነ የምር ለእኔ የምትወዱኝ ከሆነ እኔ እንትን ምለውን ነገር ውደ ዱዱኝ ብላለች እ አረለም እዚህ ጋ